መታስ ቅዱስ ህሉ አምላክ አሜን። መክብ ስብከ ወበእንተዝ አሰሰቶ ነፍሴ ምስክሮችህ ድንቅ ናቸው፣ ስለዚህ ነፍሴ ፈለጌቻቸው መዝሙረ ዳዊት መዝሙር 9 ቁጥር 129 ላይ መዝግቦ የምናገኘው የምስጋና የትንቢት የምስክርነት ቃል ነው። ክቡር አባታችን መላከ ሰላም ቀሲስ ሰሎሞን የልዮ ደብረ መስራት ቅዱስ ገብርኤል የካህን ቅድስት ኪዳነ ምሕረት አብያተ ክርስቲያን አስተዳዳሪ ክቡር አባታችን ወንድማችን ቀሲስ ገብረ ማርያም ይህቺ ክሌርሞ ቅድስት አርሴማ ቤተክርስቲያን አስተዳዳሪ ወንድማችን ዲያቆን ሲሆኑ፣ ወንድሞች ዲያቆናት፣ አገልጋይ መምህራን፣ የሰንበት ትምህርት ቤት ወጣት፣ ህፃናት የሉል እግዚአብሔር ቤተሰቡላችሁ፣ በቅድስት አርሴማ በዓል በመታደር በረከቷን ቃል ኪዳኗን ለመካፈል ከሁሉ ከቅርብ የመጣችሁ የሉል እግዚአብሔር ቤተሰቦች እንደምን አረፈዳችሁ? አሁን የጎን ግን ሰው ላይ አልፈቅድም። እኔ አስተማሪ ነኝ፣ እንቀጣለን። ወደ ጎድ ማውራት አይቻልም። ህፃናት ህፃናት ናቸው፣ ተዋቸው። እናንተ ግን አዳምጡ። እዚህ የመጣነው ልንማር ነው። እንኳን ለእናታችን ለቅድስት አርሴማ ሰማዕትነት ለተቀበለችበት አመታዊ የበረፈት መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። በመግቢያ የተናገርኩት ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ ይህን የሆነ ምስክሮች ድንቅ ናቸው ይላል። የእግዚአብሔር ቅዱስ ጋር በቤተክርስቲያናችን ቅዱሳን ሰዎችን በተለያየ ዘርፍ እንከፍላቸዋል። ቅዱሳን ጻድቃን አሉ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ተክለ ሃይማኖት። ቅዱሳን ሰማዕታት ቅዱሳት ሰማዕታትም አሉ። እነዚህ ሁለቱን እንኳን ብናይ፣ ስለዚህ ቅዱስ ዳዊት ምስክሮች ድንቅ ናቸው ብሎ የተናገራቸው ቅዱሳንን በሙሉ ነው፤ ከሱም በፊት የነበሩትን፣ በሱ ጊዜ የገጠሙትን፣ ከሱም በኋላ እስከ ዓለም ፍጻሜ የሚነሱትን ምስክሮች የእግዚአብሔር ምስክሮች ምስክሮች ድንቅ ናቸው። እነዚህ ምስክሮች ድንቅ ናቸው። ቅዱስ ዳዊት እያደነቃቸው ነው። ተመልከቱ፣ የተለዩ ናቸው፣ የከበሩ ናቸው። ስለዚህ ነፍሴ አብዝታ ፈለገቻቸው። ዛሬ የእናታችን የቅድስት አርሴማ በዓል ያሳለፍን መስከረም ሀያ ዘጠኝ የሚታሰበው እኛ በተለያየ ምክንያት በእለቱ ማሰብ ስላልቻል ዛሬ እያከበርነው ያለ በዓል ይህንን የቅዱስ ዳዊት ምስጋና የሚያስታውስ ነው። ከእግዚአብሔር ምስክሮች፣ ከኢየሱስ ክርስቶስ ሙሽራዎች አንዷ የሆነችው ቅድስት አርሴማ ምስክር ናት። ሰማይት ማለት ምስክር ማለት ነው። ሰማይት አርሴማ፣ ቅድስት አርሴማ ራሳቸው ለሰይፍ ለስለት ሳይሰከሙ ደስ እያላቸው ስለ ክርስቶስ ስለ እውነት እየመሰከሩ በአደባባይ በደስታ ይህንን የማያልፈውን ዓለም ይህንን ኃላፊውን ዓለም የተሰናበቱትን ቤተ ክርስቲያን ቅዱሳን ሰማዕታት እያለች ትጠራቸዋለች። ሰማዕት ማለት ምስክር ማለት ነው። ምስክርነቱ ስለምንድን ነው ቢሉ የእውነት ምስክርነት ክርስቶስ ራሱ በሰው ፊት የሚመሰክርልኝን እሱን እኔ በአባቴ በሰማይ አባቴ ፊት መሰክርነት አለሁ አከብረዋለሁ፣ በቀኝ ቆመዋለሁ፣ ለመንግስት የበቃ ደንበዋለሁ ብሎ እንደተናገረ ምስክርነታቸው ይህ ነው። ወገኖቼ፣ የእውነት ምስክርነት ስለ እውነት ነው፣ ሰማዕታት ዘብ የቆሙት። ስለዚህ ነው ቤተ ክርስቲያን የምታከብራቸው። ስለዚህ ነው ቅዱስ ዳዊት ነፍሴ አጥብቃ ፈለገቻቸው፣ ምስክሮቹ ድንቅ ናቸው፣ ስለዚህ ነፍሴ አጥብቃ ፈለገቻቸዋል። የእነዚህን እውነተኛ ምስክሮች ቃል ኪዳን ረድኤት፣ በረከት፣ ሕይወት መስማት እንዴት ይናፍቃል! እንዴት ያጓጓል! በረከት ያዘለ ስለሆነ ረድኤት የተሸከመ ስለሆነ የነቅግስት አልሴማል የነ ቅዱስ ጊዮጊስን ስፍር ቁጥር የሌላቸውን ስለ እውነት ምስክር ሆነው ያለፉ አባቶቻችን ቅዱሳት እናቶቻችንን ህይወት ተጋድሎ ሰማይነት ስለ እውነት የከፈሉትን ዋጋ ስለ ምግስት ዚይ የተቀበሉትን መከራ ስናስብ አድብ ቀን እንድንሻቸው አድም ቀን እንድንፈልጋቸው ያስገድደናል። ያለ ምክንያት አይደለም። ቤተ ክርስቲያናችን በጻድቃን በሰማዕታት ስም ጽላት ቀርጻ፣ ቤተ ክርስቲያን ሰይማ ገር ጽፋ ስዕል ስላ እንድንሰግድላቸው፣ እንድንበረከትላቸው፣ በቃል ኪዳናቸው እንድንማጸን እንድንጠቀም ያደረገችበት ምክንያት ይህ ነው። መሰረቱ መጽሐፍ ቅዱስ ነው። ተመልከቱ። ቅዱስ ዳዊት ምስክሮችን ድንቅ ናቸዋል። ድንቅ ናቸው፣ ልዩ ናቸው። የተቀበሉት መከራ በሰው ሰውኛው ሊታሰብ የማይችል ነው። ከአዕምሮ በላይ ነው። ወገኖቼ ስንዘምረው፣ ስንናገረው፣ ስናነበው ቀላል ይመስላል። እኔና እናንተ ግን ራሳችንን በነሱ ቦታ ብናስቀምጥ እጣ ፈንታችን ምን ይሆን ነበር? በእውነት ጽኑዓን ነን? ስለ እምነታችን ጥቁ ነን? ስለ እውነት ዋጋ ለመክፈል የተዘጋጅን? ራሳችንን እንጠይቅ። በተካሻ ምክንያት ሆኖ ከቤተ እግዚአብሔር የምንርቀው በማይጠቅም በማይረባ ጉዳይ ሆኖ ከአባቶቻችን የምንለየው ከህብረቱ ከመንጋው የምንሰደደው የሰማይ ታቱ ህይወት መጥፋት ሆኖ ራሳችን እንድናይ የተሰጠን ስለሆነ ሁልጊዜ እንደ ቅዱስ ዳዊት አጥብቀን ልንሻው ልንፈልገው ያስፈልጋል። እኛ የራሳችን ክርስቲያናዊ ህይወት በእነ ቅድስት አርሴማ በነቅዱስ ጊዮርጊስ ክርስቲያናዊ ህይወት መስተዋትነት ካላየነው መጠንከር አንችልም። እነሱን የምናከብርበት ከፍ ከፍ የምናደርግበት አንዱ ምክንያት ይህ ስለሆነ፣ ለዚህ ነው ቅዱስ ጳውሎስ ተዘንከሩ መኳን እንዲክቡ የእግዚአብሔርን ቃል የነገሮችውን ዋኖቻችሁን አስቡ ብሎ የሚነግርልት ነው። ልናስባቸው ይገባል። ልናስታውሳቸው ይገባል። አጥብቀን ልንፈልጋቸው ይገባል። ለምን የእነሱ ቃል ኪዳን ለእኛ በረከት ነውና፣ ሕይወታችን በእነሱ ቃል ኪዳን ይባረካልና፣ ትዳራችን በእነሱ ቃል ኪዳን ይባረካልና፣ ልጆቻችን በእነሱ አማላጅነት ይባረካሉና፣ እነሱን አጥብቀን ልንሻቸው ያስፈልጋል። አስተውሉ ክርስቲያኖች። የእኛ ቤተክርስቲያን ከየት ማምጣት አይደለም። መሰረቱ መጽሐፍ ቅዱስ ነው። መነሻችን ቅዱስ መጽሐፍ ነው። ሌሎች በዚህ ዓለም ብዙ ቢያውሩ የተሳሳት ቢመስላቸውም የተሳሳቱ እነሱ እንጂ እኛ አይደለም። የእኛስ ቤተክርስቲያን፣ የእኛስ አባቶች እንዲህ ስርዓትን ሰርተው አክብረን ከብርዘን። ቶብሪት አስቀምጠው ግን አልፏል። በዚያም እየተጠቀምን ነው። ልናስተውለው ግን ይገባል። ስለዚህ ድንቅ ከሆኑ የክርስቶስ ሙሽሮች ምስክሮች መካከል አንዷ ደግሞ ይቺ እያከበርናት ያለች እናት ቅድስት አርሴማ ናት። ገሉ ሲነበብ ነበር፣ ስንዘምር አርፍደናል። አሁን ደግሞ የሰንበት ትምህርት ቤት ወጣቶች ህፃናት እየዘመሩ ነበር፣ ክብሯን ልዕልናዋን እየገለጡ ነበር። የከበረች የተለየች ህይወታችን ጡም የሆነ በተለይ ለእህቶቻችን ለእኛም ለወንድሞች ለወንዶች አብነት የሆነ ህይወት ያላት ቅድስት እናት ናት። ቅድስት አርሴማ ታሪኳ ዘወትር ሲነገር በገሉም ሲነበብ እንደምንሰሙት ነው። ረዥም ነው፣ ጥልቅ ነው። በዘመነ ሰማዕታት ቅዱስ እና ቅዱስ ጳውሎስ በሰማይትነት በሮማ አደባባይ ካለፉበት ከ68 ዓመተ ምህረት ጀምሮ ዓመተ ምህረት ጀምሮ ቆስጠንጢኖስ እስከተነሳበት እስከ 325 ዓመተ ምህረት ድረስ ያለው ጊዜ ዘመነ ሰማይታት የሚባለው የመከራ ዘመን አባቶቻችን፣ ቅዱሳት እናቶቻችን ስለ እውነት ክርስቶስን ስለሰበኩ ክርስቲያኖች ስለተባሉ ይገፉ፣ ይገደሉ፣ ይታረዱ እንደ ሽንኩርት እንደ ጎመን ይቀረድም የነበረበት ዘመን እንዲህ ቤተ መቅደስ ሰርቶ የደወል ድምፅ እያሰሙ በማይክሮፎን እየጮሁ እየተሰበሰቡ የሚዘምሩበት እድል አልነበራቸው። እኛ እኮ ዕድለኞች ነን። በእውነት ፈተና ነበር። በሀዲስ ኪዳንም እግዚአብሔርን ማምለክ ተግዳሮት ነበረው። የተመቻቻ አልነበረ። በእውነት በዚህ ዘመን ስፍር ቁጥር የሌላቸው ድንቅ ምስክሮች አልከዋል። ዘመን ሰማይታተሚ ለ እንደዚህ ነው። ብዙ ሰማዕታት በዚህ ዘመን ያለፉ ናቸው። እነ ቅዱስ ቂርቆስ፣ እነ ቅዱስ ሌሎቹንም ስፍር ቁጥር የሌላቸው ሰማዕታት መዘርዘር ይቻላል። ቅድስት አርሴማ የዚህ ዘመን ፍሬ ናት። ዲዮቅልጥያኖስ የሚባለው ንጉስ፣ አላዊ ንጉስ፣ እግዚአብሔርን የማያውቅ፣ እግዚአብሔርን የማያምን፣ ለጣዖት የሚንበረከክ፣ የሚያደርገውን የማያውቅ ንጉስ የነበረበት የአራተኛው መቶ ክፍለ ዘመን መጀመሪያ ላይ የተነሳች ሰማዕት ናት። ቅድስት አርሴማ ከብዙ ባጭሩ ህይወቷን ስንመለከት ለንጉሱ ማርኮ የነበረው ደግባቷ ውበቷ ነው። ስጋዊ ማንነቷን ውሳጣዊ ውበቷን ያልተረዳ ዲዮቅልጥያኖስ ይህንን ውጫዊ ውበቷን የአይኗን፣ የፀጉሯን፣ የመልኳን ሳቢ ማራኪነት ተመልክቶ የእሱ ሊያደርጋት ይሻ ነበር። የሰው ንጉሥ ነው። ተመልከቱ ንግስታት አሉት በዙሪያው፣ እነሱን እምስቶ ደግሞ ይህቺ መልከ መልካም ብላቴና ተመኘ። እሷ ውጫዊ ብቻ ሳይሆን ውሳጣዊ ውበትም የነበራት ቅድስት ቅድስት ነበረች። ይህንን አላወቀም። ሊወቅም ባያነስ ስለዚህ ንጉሥ ነው ያለው ሁሉ ይደረጋል የፈለገውን ያገኛል። ቅድስት አርሴማን ግን ሊያገኛት አልቻለም። ስለዚህ እንደለመደ ደምግባቷን፣ ውበቷን ወድዶ ይህችን ሴት ለእኔ አምጡልኝ። ይህቺ ብላቴና ለንጉሥ የተገባች ናት። መልኳ ያማረ ነው። ደምግባቷም ልዩ ነው። ድንቅ ናትና እሷ ለኔ ነው የምትሆነው አለ። እሷ ደግሞ ውጫዊ ውበቷን ውጫዊ መልኳን ቦታ ዋጋ ያልሰጠች ውሳጣዊ ማንነቷ እንደ ክርስቶስ አሳልፋ የሰጠች ቅድስት ሰማዕት ስለነበረች አይሆንም አለች፣ አይደረግም። እኔ አይደለም እግዚአብሔርን ለማያምን ለጣዖት ለሚንበረከት እውነተኛ ሰማዕታት ክርስቲያኖችን ለሚያንገላታ ለማያምን ንጉሥ ይቅርና የሌላም የተገባሁ አይደለሁም። እኔ የክርስቶስ ሙሽራ ነኝ አለች። ስለዚህ አገር ለቃ ከሮማ ግዛት ወጥታ ወደ አርማንያ ተሰደደች። በዚያም ተከታተላት። ንጉሡ በዚያ የነበረው አገረ ገዥ ግጣ